እስልምናን የመሰረተ ሃይማ ነብይ የለም በእናንተ ግን ማን ነው ክርስትናን የመሰረተው ስትሏቸው ኢየሱስን አሉ አደለም በጣም ጥሩ ከኢየሱስ በፊት ብዙ ነቢያቶች ነበሩ አልነበሩም ምንድን ነበር ሃይማኖታቸው አይሁዶች ደግሞ ማን ነው ሃይማኖታችን ሃይማኖታቸውን የመሰረተው ሙሴ ነው ይላሉ ከሙሳ በፊትስ እነ ዩሱፍ ያዕቁብ ኢስሐቅ እስማዒል ኢብራሂም ኖኅ የመሳሰሉት ምን ነበሩ እኛ ግን እስልምናን የመሰረተው ጌታ አላህ ነው። የተጀመረውም በአደም ጊዜ ጀምሮ ነው የምንለው። ስለዚህ እስልምና ከኋላ የመጣ ሳይሆን ከሁሉም በፊት የነበረ የቀደመ ነው። ከኋላ የመጡት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። እሳቸው ሃይማኖት መስራች ሳይሆኑ የእስልምና ሃይማኖት ተከታይ የሆኑ ሙስሊም ነብይ ናቸው። እሳቸው ሃይማኖት አልመሰረቱም። ወኡሚርቱ አን አኩነ ሚነል ሙስሊሚን ያሉት ከሙስሊሞች እንደሆን ታዝዣለሁ አሉ እንጂ ሃይማኖቱን እኔ መሰረትኩት ብለው እኮ አልተናገሩ። ሃይማኖቱ ድሮም ነበረ እሳቸው የተላኩበት ድሮም ዒሳ ያስተማረው ከዛ በፊት ሙሳ የነበረበት ከዛ በፊት ኢብራሂም ያስተማረው ከዛ በፊት አደም የነበረበት ነው። ለዚህ ነው በአንድ አዲሳቸው ምን አሉ አልአንቢያው እኽወቱን ሊዓላት ዲኑሁም ዋሂድ ወኡመሃቱሁም ሸታ ይላሉ። ነቢያቶች ሁሉ የአንድ አባት ልጆች ወንድማሞች ናቸው፣ ሃይማኖታቸው አንድ ነው፣ ህጋቸው ግን ይለያያል አሉ። ሃይማኖቱ አንድ ነው። እስልምና ነው። ከአንድ ጌታ ሁለት ሃይማኖት ይወጣል እንዴ? ስለዚህ ከጥንት የነበረው እስልምና ነው። ክርስትና በኢየሱስ ተጀመረና ያሉት ራሳቸው። በኢየሱስ ከተጀመረ ከኢየሱስ በፊት አልነበረም ነው። እስልምና ግን ድሮም የነበረ ነው። ማንም ሰው የሚወለድበት በተፈጥሮ ሙስሊም ሆኖ የሚቀበለው ነው። ምክንያቱም ሰው ሲወለድ ሙስሊም ሆኖ መወለዱን ለማወቅ ከተፈለገ የመጀመሪያውን ትዕዛዝ ብቻ ማወቅ ያስፈልጋል። ካፊር ወደ እስልምና ቢመጣ የመጀመሪያው ትዕዛዝ ምንድን ነው? ምንድነው ሻህዳ ነው አይደል በሻህዳ ካልሰለመ ቀጥታ ሰላት ቢሰግድ መቅቡል ነው ሰላቱ ተቀባይነት አለው መጀመሪያ መስለም አለበት እንዳትረሱ ይሄን ጥሩ እነሱን ጋር ምንሂድ ከእስልምና ወደ ኩፍር የሄደ ሰው መጀመሪያ ምንድን ነው የሚያደርጉት ይመን ይጠመቅ ነው አይደል የሚሉት ሳያምን ሳይጠመቅ የክርስትናን ህግ መተግበር አይችልም ይላሉ የራሳቸውንም ልጅ እንየው ከተወለደ በኋላ እንደ ኦርቶዶክስ ወንድ ልጅ በአርባ ቀን ሴት ልጅ በሰማንያ ቀን፣ እንደ ፕሮቴስታንቱም ቢሆን ካደገና ከተማረ በኋላ ሲያምን ምን ይሆናል። ያንን ሳያደርግ ክርስቲያን አይሆንም አደል። አሁን ወደ እኛ ልንመጣ ነው። እኛ ጋር ግን ስንመጣ የወለድነውን ልጅ ሐዲስ ላይ ሸሃዳ ሲዙት የሚል የለም። የመጀመሪያው ትእዛዝ ሙሩ አውላደኩም ብሰላት ወሁም አብናኡ ሰብዒን ልጆቻችሁ ሰባት ዓመት ሲሞላቸው ሰላት እንዲሰግዱ እዘዟቸው አሉ ነቢይ ሰላ ሰለም ካፊር ሰላት ቢሰግድ ሰላቱ ተቀባይነት አለው ለምንድ ነው ታዲያ ሰላት እዘዞ ያሉ ለምን ሻሃዳ አስይዟቸው አላሉም ሙስሊም ሆነው ተፈጥረዋላ አልተቀየረማ ስለዚህ እስልምና የሰው ተፈጥሮ ነው እኛ ጋ ግን ሰው ሲወለድ ክርስቲያን ይሆናል ካሉ ለምን ያጠምቁታል ለምን ክርስትና ይነሳል እናቱ ክርስቲያን አባቱ ክርስቲያን የተወለደው ልጅ ግን ይጠመቃል ለምን ክርስቲያን ከሆነ አይደለማ ስለዚህ የሰው ተፈጥሮ ምንድን ነው? እስልምና ነው። የሌላው ሰው ሰራሽ ነው ነው፣ ግልጽ ነው።